ሌላ ኩላችሁ ፎቶ ነው። ዛሬ እንግዲህ ያለሁት ከባህር ዳር ውጭ ነው ማለት ነው። ባህር ዳር አይደለሁም ያለሁት፣ እና የአካባቢው ምናምን ሰላም በቃ በእኛ ጎን ጥቆማ ምን የሚያሰሰ ነገር የለም። እኛ እኛ ሰው እኛ ሰው ትፈልገው አንተ ነው። ስለዚህ እኔ በምልክልህ አድራሻ ትመጣለህ። እኔ ስጎዳ ምን አረኩኝ? ነግሬያቸዋለሁ። ክብሮም ሲጎዳ ምን አረኩኝ? ምንም አላረጉም። ሀገር ቀየርን፣ በቃ ድጋሜ ሁለት ሶስት ስተቶችን እንደሰራቸው አንድ ስተት ብትሰራ ወንድምህ ያለው እኛ ጋ ነው ወይ ደርሻ ለዘጠኝ ወር ያክል ሲያስጨንቀን የነበረ ጉዳይ እንዲሁም በጣም ውስጣችን ሲያስከፋ የነበረ ጉዳይ ዛሬ ለመጨረሻ ጊዜ ልናነስ ሆነው ወስደን እርምጃ እኔ ራሴ አውቃለሁ ማለት ነው። ስለዚህ ካሜራማን በቻልከው መጠን አድራሻ ላለማሳየት ካሜራውን ዝቅ አድርግለኛ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች በሀገር ውስጥም በውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ቤተሰቦች፣ ያው ትናንትና ያው የተፈጠረ ነገር አለና እሱን ነገር ደግሞ አይታችኋል። ማለት ያው የሜላቲያክስት ልጅ እንደዛ ስትበሳጭ እንደዛ ስትጮፍብኝ ምናምን ነገር ምንም አላልኩም። ከዛም አልፎ እንግዲህ እጇን አንስታብኛለች፣ ግን እኔ በሰዓቱ ምንም አላልኩም ማለት ነው እና ምክንያቱም ማድረግ ያለብኝን ነገር ለማድረግ ከዛ በኋላ አሰብኩ ማለት ነው። በእርግጥ ከዛ በፊትም ለእናንተም ተናግር ያለው ምን ማድረግ እንዳለብኝ፣ ሰሞኑን የሆነ ቦታ እንደሚሄድም ለእናንተም ተናግር ያለው ማለት ነው እና ማለት እኔ ልሄድ ነበር በዛ ሰዓት በሚሄድበት ታይም፣ ያው መጀመሪያ ቀን መሲን ያገኘኋት ሰዓት ለመሄድ አስቤ ነበረ። ግን ነገሮች እንዳሰብኳቸው ስላልተስተካከሉ ሰረስኩትና ያው ትናንት ነበር በመሄድ አስቤ የነበረ ማለት ነው። ነገር ግን ያው የግድ መምጣት አለብህ ምናምን ነገር ብለኛው እዛ ቦታ ሄድኩ ማለት ነው። ነገር ግን የተፈጠረው ያው የኔ ስህተት እንደሆነ ምናምን ነው የተረዳችሁ። እኔ አላቅም ምን ጋር እንደሆነ ስህተቴ ጭራሽ አንተ ወንድ አይደለህም እ ለምንድን ነው እንደዚህ ዝም የምትለው ምናምን እስከ ማለት ደረጃ ያው እሷ እንደዚህ አለችም አላለችም። እኔ በእርግጥ ይህን ነገር ለአንድና ለመጨረሻ ጊዜ ለመጋፈጥ አስቤ ያለው ማለት ነው። ኮሜንቶችንም እያየው ነበረ ያው ማለት አሁን የሁሌም ነው የምነግራችሁ፣ የሆነ ቪዲዮ ከተለቀቀ ኮሜንታችሁን አነባለሁ፣ ጥሩም ሆነ መጥፎ። ምናልባት እኔ የተሰራት ወይ ደግሞ እኔ ያለሁበት ነገር የተሳሳተ ከሆነ ከናንተ ብዙ ከአሁን በፊትም የተማርኩት ነገር አለ። አዲስ አበባ ለመሄድም እቅድ አልነበረኝ፣ ያው በእናንተ ነው የሄድኩት ማለት ነው። ምክንያቱም እዚህ ጋር አሁን እኔ ቤተሰቦች ከዚህ ጋር ካጠገቤ ካለ ሰው ልክ እናንተ ናችሁ ለኔ ምክንያቱም ያሳለፍኩትን ነገር ስለምታውቁ ማለት ነው። እና ኮሜንት ላይ ምን አልኩ? ኮሜንት ላይ ምን አሉ መሰላችሁ? እኔ ማን እንደሆነ አላቅም። ያው ግን ሌላም ኮሜንቶች አሉ። አንተ ወንድ አይደለህም እንዴ? የወንድ አልጫ እንዴት አትጋፈጥም? የሰው ልጅ እኮ የሚኖረው አንዴ ነው። የሰው ልጅ እኮ ሁለት ህይወት የለውም። ለምን ትፈራለህ ታዲያ? አንድ ህይወት ካለን መፍራት አይደለም እንዴ ያለብን ሁለት ህይወት ሲኖረው እኮ ነው መጋፈጥ ያለበት፣ ግን አንድ ህይወት ካለው መፍራት ነው ያለበት። እና እንደዛ ግን እኔ ምንድነው እኔ የማልወደው ነገር ወንድ አይደለም ለምን የሚለው ነገር ትንሽ ሰው ሲናገረው አልወድም፣ ያናደደኛል የምር ማለት ነግራችሁና እንደዛ አይነት ቃላቶችን ስትል በሰዓቱ ስሜት ለመቆጣጠር ምክንያቱም እኔ መጥፎ ቃላት እንዲወጠኝ አልፈልግም። እናቴ ምን ትላለች መሰላችሁ? ለሚያልፍ ቀን ብለህ የማያልፍ ቃላት እናገር ትላለችና ለሚያልፍ ቀን ብዬ እኔ ደግሞ የሆነ ነገር ልላትም አልፈልግም ማለት ነው እና እሷ እንደዛ ስታደርገኝ ምንም አላረኩም ማለት ነው። ያው እኔ ምክንያቱም ይህንን ነገር ያደረኩበት አሁን መሰላቸው ቤተሰቦች፣ ዛሬ ልነገራቸው የመጣሁት ከኔ ጋር ትልቅ የሆነ ጉዳይ አለ ወይም ደግሞ ለእናንተ ብቻ የሆነ ይህንን ጉዳይ እስከመጨረሻው ለመጋፈጥ ያሰብኩበትን ትልቅ ትልቅ ደረጃ ላይ ሆኜ ወይ ደግሞ ትልቅ እርምጃ ላይ ተራምጀ ነው ማለት ነው ያለሁት ማለት ነው ቤተሰቦች። ስለዚህ ትናንትና ለመሄድ ያሰብኩኝ እንዳልኳችሁ በፊት ከዛ በፊት ነው ልሄድ ነበረ። ነገር ግን እንዳልኳችሁ አልተመቻቸልኝም፣ ሰዓቱ ማለት እንዳሰብኩት አልሆነም። ያው የሆነች ነገር አሰብኩትና ያ ነገር ሳይስተካከል ቀረ ማለት ነው። ትናንትና ግን ነገሩ ተስተካክሎ ልሄድ ስል ደግሞ መንገድ ላይ የማይሆን ነገር አጋጠመኝ። እሺ፣ ችግር የለውም ዋናው እንኳን ሜላት ደህና ሆነች እንጂ ምናልባት ይሄ ለእኔ መልዕክት ሊሆን ይችላል። መልዕክቱ ምንድን ነው? መጋፈጥ እንዳለብኝና ትናንትና ነግሬያችኋለሁ። ሶሪ፣ ከትናንት በፊት ባለፈው በተለቀቀው ቪዲዮ ምንድን ነው ያልኩት መችን የጠሯት ጊዜ ማለት ነው። ቀኝህን ከመታህ ግራህን ስጠው ይላል። ይሄ የመጽሐፍ ቅዱስ ቃላት ነው። በጣም ይቅርታ ግን እኔ በዚህ ጉዳይ ከዚህ በኋላ ላለስማማ ብዬ ተናግሬ ያለው እና ያው አንዳንድ ሰዎችም ለምን እንደዚህ አልከውና ምን የሚለም ነገር አይቻለው። በጣም ይቅርታ ግን እኔ ይሄንን ጉዳይ እስከ መጨረሻው ድጋፈጥ ነው ማለት ነው። ቤተሰቦች እና ዛሬ የመጣሁት ለእናንተ አንድ ነገር መናገር ፈልጌ ነው። ከዛ በፊት ግን ምናልባት ሜላት ይሄ ለእኔ ትልቅ የሆነ ነገር ያደረገችልኝ ብዬ ማሰበው ምንድን ነው ይሄን ለመጋፈጥ አንድም ቀን አስቤ አላቅም። እኔም ስጎዳ ክብሮም ላይም እንደዚህ ነገር ሲደርስ ሀገር ከመቀየር ውጭ እና ደግሞ ከነገሮቹ ከመሸሽ ይልቅ ሌላ ምንም አይነት ነገር አድርጌ አላቅም ማለት ነው። ይህንን ነገር እንዳደርግ ሜላት ይህንን ነገር መጣ እኔና መስ ለማስታረቅባት ሞክር እሷ ጋር ማለት እንኳን ተተኮሰባት ወይም እንኳን ተመታች አለልም ግን ምናልባት ያ ነገር መረሱ እኔ ዛሬ ላይ እንድጋፈጥና ዛሬ ላይ ካለውበት ቦታ እንድደርስ አድርጋኛለች ማለት ነውና በጣም ነው የማመሰግነው። እርግጥ እሷን ለማመስገን ዛሬ እዚህ ላይ አይደለም ገና በደንብ ሻላትና ከሆስፒታል ወጣ ምናምን በአካል ተገናኝተን ነው ማመስገን ያለባት ብዬ አስባለሁ። እና ባለፈው ምንድነው ልመለስ ላልመለስ ችላለሁ ያልኳችሁ በጣም ከባድ ጉዳይ ስለሆነ ነው። ለማንኛውም ዛሬ እንግዲህ ያለሁት ከባህር ዳር ውጭ ነው ማለት ነው። ባህር ዳር አይደለሁም ያለትኝ። እና ከባህር ዳር ውጭ ለምን እንደሄድኩም ቦታውን ያው ማለት ሚዲያ ላይ መውጣትም ስለማልፈልግ ነው። ከዚ ውጭ ግል የኔ ውድ ነው የተከበራችሁ ቤተሰቦች እስከ ዛሬ ድረስ ቢያንስ እንኳን በትንሹ ለስምንት ወርና ለዘጠኝ ወር ያክል ሲያስጨንቀን የነበረ ጉዳይ፣ እንዲሁም በጣም ውስጣችን ሲያስከፋ የነበረ ጉዳይ ዛሬ ለመጨረሻ ጊዜ ልናነሰው ነው። ከዛሬ በኋላ ይሄ ነገር አይፈጠርም ማለት ነው እንደ ቅዴ ከሆነ ማለት ነው። ምናልባት እቅዴ ሊበላሽ ይችላል፣ ግን እንደ ቅዴ ከሆነ አውቃለሁ ሚዲያ ላይ አሁን ማውጣቴ ስተት ነው ነገር ግን ሚዲያ ላይ ማውጣቴ ደግሞ እሱንም እዛ ቦቶ ጋር ስደርስ እነግራችኋለሁ ዛሬ እንግዲህ ቤተሰቦች እንዳልኳችሁ የምገኘው ባህር ዳር አይደለም ከባህር ዳር ውጭ ነው ማለት ነው ተሳክቶልኝ ይህንን ነገር አሳክቻለሁ ማለት ነው እና የአንበስ ወንድም አማን የሚባለውን ታውቁታላችሁ ብዬ አስባለሁ። አማን ማለት እንግዲህ የአንበስ ወንድሙ ነው ያው እሱን ለማግኘት በጣም ብዙ እቅድ ነበረኝ ምክንያቱም አንድ አባባል አለ። አንበሳን ለማጥመድ ተኩላን ትጠቀማላችሁ ይባላል። ወይም ደግሞ ብቻ ያን ነገር ብሎ እንዲመጣ ማለት ነው። ብዙ ጊዜ አይታችሁ ከሆነ አሁን የሆነ ሰው የሆነ ሲያጠፋ አንዱ ሰው ነው የሚዙበት ምናምን ነገር። እኔ ምንድን ነው እዚህ ጋር የሠራሁት ነገር ትልቅ ስህተት እንደሆነ አውቃለሁ። ያው እገታ ወንጀል ነው፣ ይህንን አውቃለሁ። ነገር ግን እኔ አንበስን ለማግኘት ወይ ደግሞ አንበስን ላይ ለመድረስ ያለኝ ብቸኛ አማራጭ አማን ነበረ። ያው እኔ አቅም የለኝም በእርግጥ ነገር ግን ብዙ ሰዎችን ስለማውቅ አማንን እንዲያገቱልኝና አማንን የሆነ ቦታ ላይ እንዲያስቀምጡልኝ እንዲሁም ከኪሱ ያሉትን ነገሮች በሙሉ አውጥተናል ማለት ነው። ለምሳሌ ስልክ ምናምን፣ ሌሎች ነገሮችን ማለት ነውና አሁን አንበስ ከአማን ላይ መድረስ ስለማይችል እኔ በማዘው መልኩ ያደርጋል ማለት ነው። ለዛም ነው ይህንን ቪዲዮ የምለቀው። ለዛ ነው ገብቷቸዋል። ቤተሰቦች ይሄ ቪዲዮ እንዲሰራም የፈለግኩትኝ አንበስ ጋ እንዲደርስ ነው። ምክንያቱም እኛን እየተከታተለ በቃ የኛ ማን እንደሚነግረው መረጃ አላውቅም። አንዳንድ ነገሮች የሚያደርገው ምንድን ነው ቪዲዮን እያየ ነው ብዬ ስላሰብኩኝ፣ የድሮ አባባል አለ፣ አባባል አይደለም፣ ግን ትክክል ነው ብዬ አስባለሁ። አንበሳን ለማጥመር ተኩላን ትጠቀማላችሁ ወይ ደግሞ ፍየል ገብቷቸዋ። ያንን ብሎ እንዲመጣ ነው። ስለዚህ እሱ ወንድሙ ስለሆነ በጣም እንደሚወደውም ሰምቻለሁ። በጣም በቃ ለእሱም እንደሚኖር አይነት ነገር ማለት ነው። በጣም ብቻ እሱ አንድ ነገር እንዲሆን አይፈልግም ማለት ነው። እና ይህንን ነገር ስለሰሙ ከሰዎች ብዙ መረጃ አሰባስቤ አባን ከስራ ሲመለስ ታግቷል ማለት ነው። እሱም ያደረግኩት በእኔ ነው አውቃለሁ። ሚዲያ ላይ ወጥቼ እንደዚህ መናገሬ ምናምን ወንጀል ወይ ደግሞ ሊያስጠይቀኝ ይችላል። ግን ይሄ ምንድን ነው ፖሊሶችም የህግ አካልም እሱ ጋር መድረስ አልቻሉ። ምናልባት የአንበስ ወንድም እንዳለ እንደሌለ ወይም ደግሞ ይህንን ሀሳብ ሳይኖራቸው ቀርቶ ይሆን አላውቅም፣ ወይ ደግሞ ልጁን ላለማስጨነቅም ሊሆን ይችላል። እኔ እንጃ በምን መንገድ እንደሆነ። ነገር ግን እኔ ያሰብኩት ምንድን ነው አማንን፣ አማን ማለት ወንድሙን የአንበስ ማለት ነው ስለዚህ እሱን አግቼ ከዛ በኋላ አንበስ እንዲመጣ የማድረግ ነበረ ማለት ነው። እና ይህን ቪዲዮ የምቀርጸው ደግሞ ለምንድን ነው ይውላችሁ እኛ የሆነ ነገር በቃ የሆነ ነገር ስንለቅ፣ ወይ ደግሞ የሆነ ችግር የሚፈጠርብን ቪዲዮን በማየት ይመስለኛል። ስለዚህ እኛን አንበስ ይከታተለናል ማለት ነው። እስከ ዛሬ ድረስ ያስጨንቀን የነበረው ጉዳይ ዛሬ በቃ የመጨረሻ የመጨረሻ የምናጠናቅቅበት ቀን ነው ብዬ አስባለሁ። እንዳልኳችሁን ያቅም የለኝም ግን በጣም ብዙ ሰዎች አሉ፣ በጣም እኔ ለእኔ የሚያስቡ በጣም ማለት ነው። እና ያው ትንሽ ገበድ ገበድ ያሉ ናቸው ምናምን ነገር ከስራ ሲመለስ ወንድሙን አግኝቻለሁ ማለት ነው። ስለዚህ አሁን ያለነው ከባህር ዳር ውጭ ነው። አሁን አንበስ ይህን ቪዲዮ ታዋለህ፣ እኔ የማደርገውን ነገር በሙሉ ታደርጋለህ ማለት ነው። ስለዚህ ውድና የተከበራችሁ ቤተሰቦች፣ ቦታው ጋር እንሄዳለን፣ አማን ከታሰረበት ማለት ነው። ያው አልሄድኩም ማለት በቃ ነግሮኛል። ብዙ መረጃ ነግሮኛል ግን እንሄድና፣ አሁን እሱን ያለውን ነገር እኔ እሱ ጋር ማውራት አልፈልግም። አሁን ልጁ ከወንድሙ ጋር ምንም ማለት አልፈልግም፣ ግን ቢያንስ እንኳን አንበስ ምንድን ነው ወንድሙ እንደታሰረ፣ ወንድሙ በእኔ እጅ እንዳለ እንዲያውቅ ነው። እኔ አሁን እዚህ ጋር ምንም ነገር ማለት እኔ የምለው የማያደርግ ከሆነ መወስዶን እርምጃ እኔ ራሴ አውቃለሁ ማለት ነው። ስለዚህ ካሜራማን በቻልከው መጠን አድራሻ ላለማሳየት ካሜራውን ዝቅ አድርግልኝና እግሬን ብቻ ቅረጸኝ። ከዛ በኋላ ቦታው ጋር ስንደርስ ታሳያችኋለ ማለት ነው። ምክንያቱም ማሳየታችንም አስፈላጊ አይደለም። ዝቅ አድርጎ ካሜራውን ዳርሻ ሁለተኛውን ሁለተኛውን አስፋልት ተሻግሬ ጫኮ ጋር ነኝ አሁን። አረ፣ ምንም ዋርካ የሚታየኝ የለም። ብራ። አዎ፣ የሆነ ትልቅ ዛፍ

እኔን ነው የምታግቱኝ? አቡ ዝም በል በእናትህ። የማን ወንድምህ ደግሞ ስለማታውቅ ነው። አሳያችኋለሁ አሳያለሁ። ይኸውልህ አማን ነው አደርስህ። አማን ነኝ የራስህ አማን። ስለዚህ ይኸውልህ እኔን ታገኛለህ። የማን እንደሆነ ነው የማን ወንድምህ ደግሞ አታውቅም። ስመኝ እኔን ታገኛለህ። ከአንተ ምንም አይነት ጉዳይ የለኝም። ማንነቴን እነግርህ ይችላሉ፣ ግን እኔ ከአንተ አይደለም፣ ጉዳይ ወንድምህ ነው። ስለዚህ ወንድምህን ስለምንፈልገው አንተን ያገት ነው ማለት ነው። ገብተዋል። አንተ ጋር ምንም አይነት ጉዳት አልደረሰበትም። አቡታ ትንሽ ቀምሷል። ጀረሜ ሌላ ነገሮችን አትበል። ገባ እዚህ ጋ አሁን አንተ ማንም የሚደርስልህ ነገር የለም። ለማንኛውም ይኸውልህ አንበስ የን ቪዲዮ ታየዋለህ፣ ድምጹን ታውቀዋለህ። ብያለሁ ወንድሜን ስንጠራችሁት ታውቁታላችሁ ልኩን ምን እንደሚያደርጋችሁ ታያላችሁ። ሰማይ ዝም ብለህ ምንም እንደሚያደርጋችሁ ምናምን አትበል። ምን እንደ አውሬ የሆነ ነገር እንትን አድርጎ መጥፋት ምናምን እኮ ኖርማል እኮ ነው። አላማ መሳት እኮ ሰብቶ ኋላ እሱን አሳያለው። ስለዚህ እንዳታስገቦች እሱ እንዳታስገቡ አቡታ ጋር የለበትም። ምክንያቱም በዚህ ጉዳይ እኔ እንዳትገባ ብዬ ነው። አይሻልም። ምክንያቱም በዚህ ጉዳይ መጨረሻ ያለብኝ እኔ ወይም ደግሞ የህግ አካልም ጠየቀ ወይ ደግሞ ሌላም አካል ጠየቀ ማለት መጨረስ ያለብኝ እኔ ነው የሚጨርሰው ማለት ነው። ከዛ ውጭ ይኸውልህ፣ አማን ተረጋግተህ ተቀመጥ። ገብቶ ኋላ ተረጋግተህ ተቀመጥ። ለማንኛውም እስኪ ሌላ ሰው እንዳይመስላችሁ ላሳያችሁ። አወከኝ። ይኸውልህ ዝም ብለህ ቁጭ በል። አንተ ነህ። ዝም ብለህ ቁጭ በል። አንተ ና ምናምን አትል። አሳየሀለሁ። አሁን ያለኸው በእኛ እጅ ውስጥ ነው። አማን እኔ ከአንተ ጉዳይ የለኝ ታውቃለህ። አሁን ሰሞኑን ደግሞ ምን እንዳደረገ እሱን ወንድምህን ራስህ ጠይቋል። ገባህ? ለእኔ የተኮሰው ሌላ ሰው ጋር ነው የመጣ። አሁን እኔ የምንፈልገው ወንድምህን ነው። ስለዚህ እኔ ማለት የምፈልገው ነገር አይተዋል። ወንድምህን እኔ የምሪን እኔ ከሱ ፊት አልወረም። አንዴ ካሜራ ይውል። እኔ አሁን እዚህ ጋር የምናገረው ነገር ምንድን ነው? የምፈልገው አንተ ነው። ስለዚህ እኔ በምልክልህ አድራሻ ትመጣለህ። ስልክህ አለኝ። በቃ ብዙ ማስረጆች አለ። እኔ ከአንተ ጋር እርምጃ አለመውሰድ ምናምን አይደለም። እንደ ወንድ ልጅ ሁላችንም ማውራት ያለብን ነገሮች እናወራለን። ገብተዋል። እዛ ውጭ ይሄ በጉልበት ምናምን የሚባል ነገር የለም። እዚህ ጋር ያለው እዚህ ኢትዮጵያ ውስጥ ነው ያለው። ስለዚህ እዚህ ሀገር ማለት ደግሞ ሕግ አለበት ሀገር ነው። ህግ እንደሌለበት ምናምን ነገር ልትፈነጭ አይገባል። ከዚ ውጭ ሌላ ነገሮች መናገር ፈልጌ አይደለም። ወደ አንተ በደንብ ከማውራት ይልቅ ግን ከዚህ ጋር የምትወድኝና የምታገቡኝ ቤተሰቦች ይህንን ነገር ስነግራችሁ በጣም በጣም በጣም ማለት ሳሳያችሁ፣ በጣም ይቅርታል። ይህንን ነገር ማድረግ ፈልጌ ያልነበረ ግን ግዴታ ስለሆነ ምንም አማራጭም የለኝም ማለት ነው። ገብቷችኋል። ዛሬ እኔን ሊረዳ የመጣ ሰው የሚጎዳ ከሆነ እኔ እኮ ያለ ሰው መኖር ትችላላችሁ? አይቻልም። ያለ ሰው እንዴት መኖር አይቻልም። ብርም ኖራችሁ ምንም ኖራችሁ የፈለገው ነገር ቢኖራችሁ በሚሊየን ቢኖራችሁ ማለት ነው። ለምን ይሄ ይሄ ከተማ ሙሉ ብር አይሆንም። ለምሳሌ ይሄ ዛፍ እንደምታየት ይሄ ቅጠል ብር ቢሆን ራሱ ያለ ሰው ምንም ልታደረጉት አችልም። ገብታችኋል። ስለዚህ ደግሞ እንደኔ አይነት ሰው ደግሞ ሰርቶ ለመለወጥ የሚያስብ ሰው ደግሞ ብርም ቢያስፈልገው፣ ሰውም ከብር በላይ በጣም ያስፈልገዋል። በጣም ማለት ነው። ገብታችኋል። ስራ መሰሩት በሰው ነው፣ ምናምን ነገር። ስለዚህ አሁንም ቢሆን እኔ መናገር የምፈልገው ነገር ምንድነው፣ ሰው መጉዳት ምናምን አይደለም። ገብቷችኋል። እኔ ስጎዳ ምን አደረኩኝ? ነግሪያችኋለሁ። ክብሮም ሲጎዳ ምን አደረኩኝ? ምንም አላደረኩም። ሀገር ቀየርን። በቃ ሰው ጋር መጣላት አያስፈልግም። ገብቷችኋል። ተስፋ ከቆረጥ ሰው ጋር መነጋገር አያስፈልግም ብዬ ስላስብ ማለት ነው። ስለዚህ አሁን ግን ምንድነው ከእኔ ጋር መጡ ሰዎች ላይ ጉዳት እየደረሰባቸው ስለሆነ ነገ ከነገ ወዲያ እኔ ደግሞ ትልቅ ዓላማ ስላለኝ እኔ የሚቀርቡኝ ሰዎች ምክንያቱም ሰው እኔ ጋር ሊቀርበኝ ይችላል ነግሪያቸዋል ምንድን ነው፣ እኔ ጋር የሚቀርብ ሰው የሚጎዳ ከሆነ ለምዶ ሰውነ የሚቀርብ አይቀርበኝም። አሁን ለምሳሌ አንዳንድ አይታችሁ ከሆነ የቡዳ ልጅ ነው የሚባል የቡዳ ልጅ ውማን ይቀርባል፣ ልክ እንደዛ ነው እኔ የሚታየው ማለት ነው። ስለዚህ አሁን ወደ አንበስ ስመለስ እኔ በምልክል አድራሻ ነገውኑ እንድትመጣ እፈልጋለሁ ማለት ነው። ነገውም ዘገያለሁ ወይ ደግሞ ሌላ መንገድ እሞክራለሁ ብትል ሚዲያ ላይ የመጀመሪያ ታሪክ የሚሆን ወንጀል በአደባባይ የሚሆን በእኔ ይሆናል ማለት ነው። አሁን ተስፋ ቆርጫለሁ። እዚህ ጋ ተስፋ ቆርጫለሁ ስልህ ስል አንተ ጋር ለመጉዳት ወይ ደግሞ ወንድምህን ለመጉዳት አይደለም፣ ግን አንተ የምትወስደው እርምጃ ይወሰናል ማለት ነው። በመልካም መንገድ የሰው ልጅ ይሳሳታል። አደረግካቸው ሁለት ሶስት ስህተቶች እኔ በይቅርታ ማለፍ ይችላሉ። ነገር ግን ድጋሜ ሁለት ሶስት ስህተቶችን እንደሰራቸው አንድ ስህተት ብትሰራ ወንድምህ ያለው እኛ ጋ ነው የምታቀነን ነው እኔም ፋሚሊ የት እንዳሉ አታቅም በቃ ምን የምታደርገው ነገር የለም ማለት ነው። ስለዚህ አንተም ወደ ሌላ እኔም ወደ ሌላ ከምንጨራረስ በሰላም እኔ ወደ ምልክ ቦታ ትመጣለህ። ከጎን ማን ማን እንዳሉ፣ ከእኔ በኋላ ማን እንዳለ አታውቅም። እኔ እንደምታየኝ ቀለል ያልኩ ሰው ብሆንም ነገር ግን ብዙ ሰው አለኝ። ገብቶሃል? እጄ በጣም ረዥም ነው ማለት ነው። ጥሩ ነገር መስራት፣ ክሬዲት ማስቀመጥ ለነገ ይጠቅማል ማለት ነው። ስለዚህ የሆነ ነገር ለማድረግ ብትሞክር እኔ ያለሁበት ቦታ መድረስም ስለማትችል በአጋጣሚ ቪዲዮ ላይ ያየው አንድ ሰው ብቻ ነው። ነገር ግን አሉ አሉ ይህንን ስራ እየተባበሩ ማንነታቸው ልነግር አልፈልግም። ምክንያቱም እነሱ በዚህ ስራ እንዲጠመዱም ስለማልፈልግ አሁን እኔ በምልክልህ አድራሻ ስልክለ በምልክልህ አድራሻ መጨረሻው 89 ስልክ በሆነ እልክልሃለሁ መጨረሻው 89 በሆነ ስልክ እልክልሃለሁ። ምልክልህ ይህ ስልክ ቁጥር የኔ አይደለም ማለት ነው ስለዚህ እኔ በምልክ አድራሻ ትመጣለህ ማለት ነው ከዚ ውጭ ወንድም ላይ ምንም አይነት ጉዳት አይደርስም ማለት ነው ያ የሚሆነው ምንድን ነው አንተ በስርዓት መንገዶችን ስትራመድና እኔ በምልህ ነገር የምታደርግ ከሆነ ከዚ ውጭ ያለው ባህር ዳር ነው እኔ እኛ ያለነው ሌላ ቦታ ስለሆነ መኪና እልክልሃለሁ ትመጣለህ ነገሮችን በፍቅር ለመፍታት ነው ከዚ ውጭ ግን የመጨረሻ ንግግሬ ነው ከዚ ውጭ የተከበራቸው ቤተሰቦች ወዳችኋለሁ። ጸልዩ፣ ዱአ አድርጉ። ነገሮችን በፍቅር ለመጨረስ እሞክራለሁ። ይሄ ለመጀመሪያ ነው። እናቴም ማንም ሰው ፈጣሪ የሚወደውን ስራ ነው የሚሰራ። ይቅር በሉ።